ሰላም ሰላም እንዴት ናችሁ? ወደ ዩቲብ የሰዎች ባላችሁበት ሁሉ ሰላማችሁ ይብዛልኝ። ይህ የሁለገብ ቱቶር የዩቲብ ቻናል ነው። ሁሌም የምትከታተሉት ማለት ነው። አዲስ የሆናችሁ ለቻናሉ ማለት ነው፣ ደንበኛ ለመሆን የደወል ምልክቷን በመጫን እንግዲህ ከዛሬ ጀምሮ ደንበኛ ሆናችሁ ሌላ ጊዜም ቪዲዮ ተሰርቶ ሲለቀቅ እንዲደርሳችሁ ለማለት ወዳለሁ። ሌሎችም እንደዚሁ ሼርና ላይክ ማድረጋችሁን አትርሱ። ዛሬ የምንማረው በባለፈው ከተማር ነው። ቀጥሎ ባለፈው እስከ አ ከሀ እስከ አ ባሉ ቃላቶች ባለ ሁለት ፊደልና ከዛ በላይ የሆኑ ባለ አምስት ባለአራት ባለሶስት ያሉትና ከዚ በላይ መስራት ይችለናል። ዛሬ ደግሞ በከ ዝርያዎች ነው ይዤላችሁ የመጣሁት። ስለዚህ በከ ዝርያዎች ቃል እንመሰርታለን። ከጅማሬው እስከ ፍጻሜው በሥርዓቱ ወይም ደግሞ በትክክል ከጅማሬው ጀምራችሁ እስከምትጨርሱ ድረስ በስክብሪቶ እየጻፋችሁ እንድትከታተሉ አሳስባለሁ፣ ማለት ነው። ቀጥታ ወደ እለቱ ትምህርት እንሄዳለን። የዛሬው ትምህርታችን ምንድን ነው የሚለው በከ ነው። የመጀመሪያው ፊደል ከ የከ ብቻ ነው። እንደ ሁለተኛም ሶስተኛም አራተኛም አምስተኛም ስድስተኛም ፊደል የለም፣ በከ ብቻ ነው። ከማል ይላል የመጀመሪያው እንደምታዩት። ከዛ በመቀጠል ከድ ከድር ከድር ይላል። እሺ አሁንም ከተ ማ ይ ፊደል አጻጻፉን በደንብ እያያችሁ በዛው አቀራረጹም እንደሚመስል ከተማ ይላል። ከዛ ከ ሀ ከሰ ል ከሰል ይላል። ከዛስ ከሰል አሁንም ከብ ከብት ከብት ይላል። እሺ አሁንም በመቀጠል ከ ከወነ ከወነ ከወነ ይላል። ሌላኛው ከተ ከተ ረ ከተረ ይላል። እሺ አሁንም ከ ድ ከድር ደገምኩት እንዴ? ከድር ሁለተኛ ነው። እሺ ሌላኛው ከረ ከረመ ከረመ። እንግዲህ በደንብ እያያችሁ ፊደል አጻጻፍ ከና አጻጻፉ ነው የተቀመጠላችሁ፣ ማለት ስለዚህ፣ ከፍን ተመልከቱ እንዴት እንደሚጻፍ ማለት ነው። ከፍ ከዛ ታን ተመልከቱ ታ ከፍታ። በጣም ቆንጆ። እሺ፣ ሌላኛው ደግሞ ከባ ከባድ፣ ከባድ። እሺ፣ ከ በረ ከበረ ከበረ። ይህችን ከን ተመልከቷት። ከ ከዛ ፈን ተመልከቱ እንዴት እንደምትጻፍ ፈ ለን ተመልከቱ ይኸው ከፈለ ከፈለ አያችሁት፣ ፊደል አቀራረጹ። አሁን በተለይ ከበደን ፊደል ለመጻፍ ና የምትሉ ተማሪዎቼ እዚጋ አይታችሁ ማስተካከል ትችላላችሁ። ከሸ ነ ከሸነ ናይስ እሺ ከላ ይ ከላይ፣ በጣም አሪፍ የዚህኛው ገጽ ይሄን ይመስላል። ቀጣዩ ደግሞ ከ ታ ቺ ተመልከቱ። ቺ ቺ እንዴት እንደምትጻፍ ማለት ነው። ከዛ ከ ላ ከላ ይ ይህን አያችኋት አይደል? ከላይ ከላይ እሺ አሁንም ከ የ ት ከየት ይላል። አያችሁት፣ ከየት ከም እንደምስመትል የ ት እንዴት እንደሚጻፍ በደንብ ቀረጻውን እያያችሁ ከዛ፣ ከሩቅ፣ ከሩቅ፣ ከሩቅ እሺ። ከ ለ ለ ከለለ ብለን ስንጽፍ ይህን እንጽፋለን ማለት ነው። ከዛ ከጨ ከጨው ከጨው ከጨው፣ እሺ። ከ ደ ጂ ከደጅ ይላል። ከደጅ እሺ እሺ ከደጅ ካልን፣ አሁን ደግሞ ከዘራ ብለናል። እዚህ ጋ ከዘራ እሺ ከደ ነ ከደነ። እህ አሁን በመቀጠል ከ ሳ ሺ ከሳሽ። አሁንም ከ ከዳር ከዳር። እያንዳንድን ከፊደል ቀረጻው ጀምራችሁ በደንብ እያያችሁ እየተከታተላችሁ እሺ ከዛ ከውጭ። ከውጭ ጭን ተመልከቱ፣ እንዴት እንደምትጻፍ አሁንም። ከ ከብ ር ከብር። ከዛ ከ ሀ ይቅርታ፣ ከሆ ነ ከሆነ። አሁንም በመቀጠል ከ ክ ፉ ከክፉ ከክፉ ነገር ይጠብቀን እንላልና ብዙ ጊዜ ስለዚህ ያን ለመጻፍ ው ከክፉ እንደዚህ እንደምትጻፈው ማለት ነው። ለዛሬ እንግዲህ ያየናቸው የምን ፊደል ዝርያዎችን ነው በከ በከ የሚጀምሩ ቃላቶች እና ያየ ነው ማለት ነው። አጠቃላይ ወደ አጠቃላይ ወደ ስንት ይሆናሉ መሰላችሁ? ወደ ሰላሳ የሚሆኑ ቃላቶችን ማየት ይችለናል። እነዚህን በደንብ ካያችኋቸው ከኋላ ጀምሮ ያሉትን በደንብ እያጠናከራችሁ ከመጣችሁና እነዚህን ደግሞ ጨምራችሁ በደንብ ካያችኋቸው ቀጣይ ለሚመጣው አትቸገሩም ማለት ነው። ስለነበረን ጊዜ ለዛሬው ማለት ነው ከልብ እያመሰገንኩ የመጨረሻ ማሳሰቢያን ማስቀምጠው ምናልባት በኦንላይን መማር ትፈልጉ ካላችሁ ከዚህ ቀጥሎ ባለው ስልክ እየደወላችሁ ኢሞ ላይ፣ ዋትሳፕ ላይ እንዲሁም ደግሞ በሌሎችም የሶሻል ሚዲያዎች እኔን ማግኘት ትችላላችሁ። ለዛሬ የነበረን ይሄን ይመስላል። ቀጣይ በሌላ ቪዲዮ እስከምንገናኝ እናንተም እንደዚሁ ተዘጋጅታችሁ ትመጣላችሁ። ምናልባትም ግን የሰራችሁትን ነገር ማሳወቅ ከፈለጋችሁ በደብተር ጽፋችሁ በተለያዩ ሶሻል ሚዲያዎች ላይ ማሳየት ትችላላችሁ። ማስተካከያ ሰጣችኋለሁ ማለት ነው። የዛሬው ይሄን ይመስላል። ቀጣይ እስከምንገናኝ ሰላም ቆዩልኝ። መልካም ጊዜ ባላችሁበት፣ ሰላማችሁ ይብዛልኝ። አመሰግናለሁ ባይ